ለቶስት ሰና ዓመታት እዛ ቤት ከሰራች በኋላ ሰውዬው አስገድዶ ደፈራት። አንተም ተረገዝ እንዳረገዘች ስትነግረው በብዙ መውለድ እንደሌለባት ነገራት። እንድታስወረድ ቤቱን ለቃ እንድትሄድ ሲነግራት አላደርገውም ብላ ከሱ ቤት ወጣች። አንተ

የማይረባው ውሻ እናቴ ላይ ፈጸመውን ድርጊት እንዲ ላይም ለመፈፀም ተመኘ። አይሆንም ብዬው ተጫወታ አስታሉ። ወንድሜ ዛሬ ያለጋር ቆየሁባ። አስተማሪ እኮ አልወጣ ብሎኝ ነው። አረ ችግር የለውም እና ክላስ ምናምን አሪፍ ነው። በጣም አሪፍ ነበር። ትንሽ ጊዜ ስጠኝ ምናም ብላ ሰበ ምናም ደረደረችብኝ። እኔ ደግሞ ዋናው ገንዘቡን ሰጠኝ ወንድሜ ላሳክምበት እንጂ ችግር የለውም አልኳት። አንቺ ግን በጣም ሲበዛ ጭራቅ መሆኗን ነው እያየሁ ያለሁት። እንዴት ሰው በአንዴ እንደዚህ ይቀየራል? እኔ እኮ እሷን ሳቃት የዋህ እንደሆነች ነበር ማስበው። አሁን ግን አንቺ እንደሷ ሰይጣንና ጭራቅ የለም። ከእሷ አመለካከት ሸውዳኛለች። አንቺ ግን የምትገርሚ ሰው ነሽ። ማንም የሚያግዘኝ ከጎኔ በሌለበት ሰዓት ከጎኔ የሆነሽ ሐሳቤ እንዳካፍልሽ እድሉን ስለሰጠሽኝ በጣም አመሰግናለሁ። በቃ ከማርክ ጋር አልተኛም። ምንም አማራጭ የለኝም ሜሪ። ፎቶቹ እንዳለ ነው የሚበታትንብኝ ነበር ግን እሺ፣ እኔ ምን ላድርግ? እሱን ላለማጣት ስል ነው የሁሉ ነገር ያደረግኩት። ሕይወቴን ሁሉ ነው ያመሰቃቀለብኝ። ግን ከዛ በፊት አንድ ነገር ላድርግ፣ ቢያንስ ዳግም ጋር ያሉትን ፎቶዎች ላስጠፋቸው። ያምሻል እንዴ? እንደውም ከማርክ ቀድሞ ዳግም የሚበትልብሽ ይመስል። ዳግም እኮ ማለት ለጥቅም የተፈጠረ ሰው ነው። በትሎች በገንዘብ መስፈራሮች ይመስለኝ የምር እኔ ግን ዳግም እንደዛ አይመስለኝም። ባለፈው አግኝቼ ሳዋራው በጣም ጥሩ ሰውን ይሆነልኝ። የምሬን ነው ሜሪ፣ አንድ ድል ብቻ ከሱ ጋር ይኑረኝ። ሜሪ፣ ልክ ነሽ እኮ ግን ደግሞ ፎቶቼ ሊያጠፋልኝ ይችላል። ቢያንስ ልቀበለው። ፎቶ ከማርቆስ በላይ የሚያስፈራ በጣም ብዙ ገንዘብ ነው የሚጠይቅ እርግጠኛ ራሱ እኔ አላቅም። ግን ደግሞ ባለፈው በጣም ስለ ለመን ይሄን ነገር አያደርግም። እኔ አላቅም። ባለፈው የምልሽ፣ ዛሬ ደግሞ ዳግም ችግር እያለ ድጋሚ ዳግም የሚባል ትልቅ ነው። ሜሪ እኔ አላቅም። በቃ ግን በቃ አንድ ጊዜ በስልክ ላዋራውና የመጨረሻ እድል ካለበለዚያ ማርክ ያለኝን ሁሉ አደርጋለሁ። እሺ ታዲያ የምን ላድርግ? እስኪ ሜሪ ንገሪኝስ። ለምዶ ጭንቀት የማይገባሽ ቆይ፣ አንቺ ሳይገባኝ ቀርቶ አይደለም፣ ግን ደግሞ አሁን ካለሽ ጭንቀት ላይ ሌላ ጭንቀት፣ ዳግም የሚባል ግዙፍ ችግር ላይ በስልክ ማውራት ጀምረሽ ዳግም ነው። እኔ አላቅም፣ ግን ለመጨረሻ ጊዜ እድሌን በሞክር። ጥሩ ነው። ስልኩን በቃ ግን ባለፈው ምረት ውስጥ የገባችሁ፣ ዛሬም ደግሞ ዳግም ጋር ሌላ በእናትሽ እሺ ይሁን፣ ግል ለምነው እኔ እንዴትም ብዬ አይቻልም? ማለት ነው። እንዴት እንደዚህ? አሁን እኮ ሥራ ያስፈልግ ስሜት ይገባኛል።

እየመጣሁ አይክ ነበረ። የአሰሬ ባለቤት ስት አንድ ሴት ልጅ ነበራቸው። እሷን እየተንገባገብኩ እንቀመጥ ከቤት እንዳሉት አሰሬ ማስጠንቀቂያ ሰጡት። ለእዛ ነው ለተወሰነ ዓመታት ሳላይክ የቆዩት። ሁሌም ግን ስላንተ አስባለሁ፣ እጨነቃለሁ

ብታይ፣ ሎሚ ማርክ በጣም ደስ የሚል ልጅ ነው። አሁን አሁንማ ይናፍቀኛል። ከክላስ ወጣ ከሌለ በጣም ነው የሚደብረኝ። ያስታውቃል። ምኑ ይናፍቅሻል? መንገድ ላይ ብቻዬን ከሚሄድ ከሱ ጋር ብሄድ የተሻለ ነው። ቤትም አይደርስ ይሻለ። አንድ ላይም ነው የምትሄዱት? አዎ። ምንድን ነው ሌላ ነገር ልትይ ነው? በቃ ተይ፣ ልቀቂ። ምንድን ነው አትናገሪም እንዴ? ጓደኛ ሽኩ ነኝ፣ ግልጽ አርግልኝ። ምንድን ነው ሎሚ? አንቺ ያምሻል እንዴ? ምድረ የምትቀባጥሪው። እንደ ሴት ልጅ በጣም ያሳዝናኛል፣ አፍቆኛል ምናምን ካለች ያው እንግዲህ ፍቅር ነው እንዲህ ብሎ ነገር የለም። እና ምንድን ነው እኔ ያሳዝነኛል ያልኩሽ የወንድሙን ታሪክ ህይወት ምን እንዳደረገችበት ምናምን ሲነግረኝ ነው። ይናፍቀኛል ያልኩሽ ደግሞ መንገድ ላይ ወደዚህም ስመጣ ወደ ቤትም ስሄድ ስለሚሸኘኝ፣ ስለሚያዋራኝ ነው እንጂ ሌላ ምንም አስቤ አይደለም። አንቺ ምንም አታስቢ። እኔ ራሱ እኮ አንስት ነግሪኝ፣ እኮ አሳዘነኝ አይደለ፣ እናፈቅኝ ሁላ። ተይ እባክሽ፣ እንዲያልሽ አታሳፈሪኝ። ምን አሳፈረሽ? ፍቅር እኮ ሁሉም ሰው ጋር ያለው ነገር እኮ ነው። አንቺ እንዲዚህ ብሎ ነገር የለም። አትፈሪበት፣ ንገሪኝ። ተወጂዋለሻ። ዝሽ በቃ እስኪ ተይኝ፣ በቃ ያቀጥማል ፍቅር ፍቅር ፍቅር ይዟታል። ወይኔ ጉዳ ምን ይሻላል? ፍቅር ይዟታል። ኖርማል ነው። እኔ አላሰኝም አልኩሽ። በቃ ለነገሩ ባነግርኝም እኮ አይነ ውሃሽን አይቼ መገመት አቅተኝም። የእኔ አይነ ውሃ ምን ይላል? ፍቅር ይዟታል ይልሻል። አረ ምናት ዝም በይ። ይሄ አንቺ ተራ ግምት ነው እባክህ ዳግም እሱ የሰጡን ፎቶዎች፣ እባክህ ደልትል። በእናት በእግዚአብሔር ልለምን፣ እባክ፣ ቤተሰብ ካየው ሌላ ችግር ውስጥ ነው ምገባ። እባክ፣ አረ በእናት ልለምን፣ ምንም እንዳታደርገው ፎቶዎቹ እንደልትል። ተረጋጊ፣ አረ ምን ሆነ ይሻል? እባክህ፣ በእናት ተረጋጊ። እሺ በቃ ተረጋጊ። ይኸውልሽ ፎቶን ሰጠኝ። በወረቀት ነው ችግር የለውም እኔ አቃጥለዋለሁ። ምንም አይሰራልኝም። እባክህ እውነትን? አዎ ተረጋጊ። ምን ያደርግልኛል እኔ ግን ያው ግን አንቺ እንደዚህ ማድረግ አልነበረብሽ። ማለት የዚህ ነው ያህል እንዴት ብታምኙ ነው? ፍቅረኛ ነበር ለዛ ነው። አይ ማሰብ ነበረብሽ። ነበረብኝ፣ አጥፍቻለሁ። እሺ በቃ ችግር የለም ተረጋጊ። አንቺ ብቻ ቆይ፣ ምን አድርጊ ነው የሚልሽ እሱ? በፎቶ እያስፈራራ አብረሽኝ ካልተኛሽ ነው የሚለኝ። ወይኔ አሁን እሱም ወንድ ነው። በቃ አንቺ ተረጋጊ። በቃ ይኸውልሽ መጀመሪያ ጥፋት አጥፍተሻል። ስለዚህ ተረጋጊና የሆነ መፍትሄ እንፈጥራለን። እሺ በቃ ችግር የለውም። ለእኔ ፎቶ ምንም አያደርግልኝም። እኔ አቃጥለዋለሁ። የምሬን ነው። አዎ የምሬን ነው። አመሰግናለሁ። እሺ በጣም ችግር የለውም። ኖርማል ነው። ቀለል አርጊው። ግን በቃ አንቺ እንዴትም ብለሽ ከዚህ መፋታት አለ። ስለዚህ የሆነ መፍትሄ እንፈጥራለን አይዞሽ ተረጋጊ ይገባኛል እኮ አንድ የሆነ አይዞሽሽ ስለዚህ አንቺ ቤት ጠብቅኝ እኔ የሆነ መላ እፈጥራለሁ እሺ በቃ ስላስቸገርኩ በጣም ይቅርታ ችግር የለውም አረ ግዴቴ እኮ ነው እሺ አመሰግናለሁ በጣም አይዞሽ በቃ አንቺ

የዋዛ ደሞ ቆቅ ነው። በአጭር ጊዜ ስገብቼ ሁሉን ነገር በእጅ ያስገባለሁ ብዬ ነበረ፣ ግን አልቻልኩም። አስራ አራት ዓመት ሙሉ ለፍቼ ይሄ ነው ያገኘሁት። ክፉ ነው በጣም ቆቅ ቢሆንም ግን አግኝሽ። በነገራችን ላይ ይሄ ዶክመንት ምንም አይጠቅምም ማለት ነው። ኮፒው እንዳለ እጁ ላይ ያለ፣ ታዲያ ይኖራው። ይሄ ደግሞ ኦሪጅናል እኮ ነው። እሱ ደግሞ እጁ ረጅም ታውቃለህ። ኮፒውን ይዞ ሄዶ በገንዘብ አይል ኦሪጅናሉን መቀበል ይችላል። አሁንም ቢሆን አልቶ የእናቴን ደምስ አልበቀሉ አል

ዛሬ አንዳንድ ትምህርት ቤት ኦንላይን ፈተና አለኝ እና ስልኬ ደግሞ እንደምታውቃት በጣም ታስቸግራለች። እስኪ ያንተን ቀይረኝ ስልክ በራስ አትፈተንም እንዴ? አንድ እንደምታውቃት አይደለች እንዴ? በቃ ሻምፒያት ይሁን እንዴት እንደምትናየ በጣም ቢዚ እየሆነችብኝ ነው። እስኪ ያንተን ቀይረኝና፣ እሺ ወዲ መቀየሩን ቀይራለሁ፣ ግን ከፈተና ውጪ ምንም አይነት ቦታ ውስጥ ዳፍተው ምን ነው በምታየው ነገር እንዳይደብርብኝ

በቃ ሁሉ ነገር ላይ እራይት ነው የሚታየው። ምን እናደርግ እንግዲህ እንደናንተ አይነት ነው። እያረምን ነው እንግዲህ። ምንም እናደርገው ነገር ነው ነው። እኔ እንጃ ገንዘቡን እንዴት እንዴት ብዬ መቀበል አለብኝ?

በነገራችን ላይ ብቻሽን አይደለም የለፋሻሉ። ማለት ያን ከዛ ቤት እንዳትባረር እንዳትወጭ እየተደረገሽው የሰውዬውን ልጅ ሜሮንን ለመንከባከብ ነው። ሜሮንን ታውቃታለህ? እንዴት? አንድ ትምህርት ቤት ነው ማለት አንተ እና ሜሮን ትምህርት ቤት ነው የምትማሩ ወንድሜ? ቆይ ስለ እናታችን አሟሟ ታውቃለህ ማለት ነው? ማለት አንተ እኮ ጻነ፣ እናታችን እኮ አንተን ስትወልድ ነው የሞተችው። እንዴት አወቅኩ? ምን ነገር፣ በተወሰነ መልኩ አውቃለሁ። አጎቴ ነው ለዚህም ነው ሜሮንን በፍቅር አጥምጄ ሰውየውን ልበቀሉ፣ ያሰብኩት። ኦኬ፣ ያችን ማትረባ ብጣሻ ከአንተ ነው ማለት ነው ፍቅር የያዛት። የእናታችንን ደግሞ አብረን እንበቀላለን እንደዛ ስርዓትን ማማታ በልቤ ውስጥ እየተመላለስ ስላንተ ሳስብ ስጨነቅ የነበርከው ወድሜ አድጋልኝ። ዛሬ ከጎን የሆነ አብረህ የእናታችንን ገዳይ ልትበቀል ማለት ነው። ወለዴ ትልቅ ልጅ ሆንክልኝ ማለት ነው። ሰብሎይቀፍል የኔ አንበሳ

አንተ ደግሞ ምንድን ነው የምትለው? በቃ ቀለል። ሄሎ ሄሎ፣ ወይ ዳጌ፣ እንዴት ነህ? ህይወት ሰላም ነው? እኔ ደህና ነኝ። አንተ ደህና ነህ? ከዚህ በኋላ ችግሮችሽ የቀረፉ ይመስለኛል። እንዴት? በምን መልኩ ከአሁን በኋላ መጨናነቅ ምናምን የሚባል ነገር የለም። እንዴ ማለት ምን ተፈጠረ? ስልኩ እጄ ላይ ገብቷል። የምሬን ነው። አዎ የምሬን ነው። በቃ ከዚህ በኋላ መጨናነቅ ምናምን የሚባል ነገር አይሰራም። ወይኔ ታድዬ በጣም አመሰግናለሁ። እሺ አረ፣ ምንም ማለት አይደለም። እውነት ከልበኝ ነው በጣም ነው የማመሰግነው። በቃ አመሰግናለሁ። በቃ እሺ አንተ ም ማትረባ ለካ እንዲህ ዝርክርክ ነህ ማለት፣ ያው እንደዛ ስትኩራራበት የነበረው ስልክህ አሁን እጅ ላይ ነው። በምንም ልታስፈራረኝ አትችልም። ተግባባ ለካን ትንሽ ያን ወጠጥ ይልከ ስልክ ይነፍስልሽ። አዎ እሱን አሁን መጠየቅ አይገባም። ዋናው እጅ ላይ መሆኑን። በጣም ጥሩ፣ በጣም ጥሩ። ያ የወሰዳችሁት ስልክ የወንድሜ ነው። ገባሽ ስልክ የሚኸው ፎቶሽ የሚው ወደርሹ አይደለ? በነገርሽ ላይ ቀሽም ቢሆን አይላክሽ። በሱ ቤት የኔን ስልክ ይዞ የሚሄዱ ነው። ነገሩንም በደንብ እያከረሹ ነው።